ሰላም ጤና ይስጥልን ተመልካቾቻችን፣ እንደምንላችኋል ከናሁ ቴሌቪዥን ለእለተ ማክሰኞ ጥቅምት 25 ቀን 2018 ዓ.ም ተምረት የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታሙ አያሌው ነኝ። አብራችሁን ቆዩ። ወደ ቅደም ዜናችን እለፍ የትግራይን ጦርነት ያስቆመውን የሰላም ስምምነት የተፈራረሙ ወገኖች ፖለቲካዊ ምክክር እንዲያደርጉ ጥያቄ ቀረበ። የትግራይን ጦርነት ያስቆመውን የፕሪቶሪያን የሰላም ስምምነት የተፈራረሙ ወገኖች ፖለቲካዊ ምክክር እንዲያደርጉ በኢትዮጵያ የሚገኘው የአውሮፓ ሕብረት ልዑክ ጥያቄ አቅርቧል። የህብረቱ ልዑክ ከተፈረመ ጥቅምት 23 ቀን 2018 ዓ.ም ም 3 ዓመት የሞላው የፕሪቶሪያው የሰላም ስምምነት አስመልክቶ መግለጫ አውጥቷል። በመግለጫውም የትግራይን ጦርነት ያስቆሙ የሰላም ስምምነት የተፈራረሙ ወገኖች ከመጪው ምርጫ በፊት ፖለቲካዊ ምክክር እንዲያደርጉ ጠይቋል። አክሎም የፕሪቶሪያው ሰላም ስምምነት ሙሉ ለሙሉ ተግባራዊ እንዲደረግና የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ አሳስቧል። ጦርነት መቆምና የተቋረጠው መንግስታዊ አገልግሎቶች እንዲቀጥሉ መደረጋቸውን እንደ በጎ እርምጃ የሚወስዱ ናቸው ያለው መግለጫው ቀሪ የስምምነቱ ክፍሎች ተፈጻሚ እንዲሆንም ጠይቋል። የተጀመረው የትጥቅ ማስፈታትና ማስረከብ እንዲቀጥል እንዲሁም ታጣቂዎች ሰላማዊ ህይወትን የሚመሩበት አሰራር እንዲጠናከርም ፍላጎታችን ነው ብለዋል። የአማራ ብሔራዊ ንቅናቄ አብን በአርስ የተፈጸመውን አሰቃቂ ጥቃት ገለልተኛና ግልጽ ምርመራ እንዲደረግ ጥያቄ አቀረበ። የአማራ ብሔራዊ ንቅናቄ አብን በኦሮሚያ ክልል ምስራቅ አርሲ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮችን ኢላማ አድርገው የተፈጸሙ አሰቃቂ ጥቃቶችን ገለልተኛና ግልጽ ምርመራ እንዲደረግባቸው ትላንት ጥቅምት 24 ቀን 2018 ዓ.ም መሸሸት ባወጣው መግለጫ ጥሪ አቅርቧል። ንቅናቄው አሰቃቂ ሲል የገለጻቸው ጥቃቶችን በተመለከተ መረጃውን ለማሰባሰብ ተቋማትን ትምሪት ወስዶ በአካባቢው ተገኝቶ ለማጣራት ጥረት ማድረጉንም አመላክተዋል። በዚህም ሃይማኖትና የእምነት ተቋማትን ኢላማ ባደረጉና በትጥቅ በታገዙ አካላት በርካታ አማኞች ከመገደላቸውና ከመጎዳታቸው በተጨማሪ በርካቶች መፈናቀል፣ የግል ንብረቶችና የእምነት ተቋማት ውድመት መከሰቱን ማረጋገጫ አለው ብለዋል። ይህ አሰቃቂና ያልተቋረጠ ተደጋጋሚ ግፍ በህዝባችን ላይ የተፈጸመ ባለበት ሁኔታ በተጓዳኙ ሁለት እጅግ አሳፋሪና አደገኛ የማህበረ የፖለቲካ ዝንባሌዎች ጎልተው እንደታዩ ያመላክተው የአብን መግለጫ በህዝባችን ላይ የተፈጸመ የሚገኘውን ጥቃትና ብሶ ፍጹም እንዳይታወቅና ና እንዳይነገር ከውስጥና ከውጭ በሸፍጥ የተሰለፉ በተቋማት ውስጥ የተኮለኮሉ ግለሰቦች መኖራቸውን አመላክተዋል። ሁለተኛው ደግሞ የተነዙ ስሁት ትርክቶች ውርስና ተፈጸሙ ያሏቸውን የታሪክ ቅራኔዎች ማወራረጃ አድርገው በሚያቀርቡ ከታሪክም ካሉበትም ተቋም አላማና ተልዕኮ ያልተማሩ የሁለት መንገድ ተጓዦችና ግጭት ጠማቂዎች በተጎጆች ላይ ጥላቻ ሲያስተላልፉ ተመልክተናል ያለበት ነው። አብን በመግለጫው ባስተላለፈው ጥሪም በመንግስት በኩል ችግሮች ተባብሰው ወደ ለየለት ግጭት ከመገባቱ በፊት ተገቢውን እርምጃ እንዲወሰድም በጥብቅ አሳስቧል። የፌዴራል የጸጥታ አካላትም ጣልቃ እንዲገቡ፣ የወደሙ የእምነት ተቋማት ተመልሰው እንዲገነቡ፣ ጉዳት ለደረሰባቸው ወገኖችም አስፈላጊውን ድጋፍ እንዲደረግና የተፈናቀሉ ነዋሪዎችም ወደ ቀያቸው መልሶ በማስፈር ሰብአዊ ድጋፍ እንዲያገኙ ጥሪ አቅርቧል። በሩብ አመቱ በመዲናዋ በተከሰቱ የትራፊክ አደጋዎች 8853 የንብረት አደጋ መድረሱ ተገለጸ። 1171 ሰዎች ደግሞ ምንም አይነት መንጃ ፍቃድ ሳይኖራቸው ሲያሽከረከሩ ተገኝተው እርምጃ እንደተወሰደባቸው የከተማዋ ፖሊስ አስታውቋል። በአዲስ አበባ ከተማ በ2018 በጀት ዓመት በአንደኛው ሩብ አመት 8853 የንብረት አደጋ መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከፍጥነት ወሰን ገደብ በላይ ማሽከርከር፣ አልኮል መጠጦችን ጠጥቶ ማሽከርከር እና ያለ መንጃ ፈቃድን ማሽከርከር ለአደጋ መባባ ምክንያት ምክንያት እንደሆኑም ጠቅላይ መምሪያው ገልጿል። በሩብ ዓመቱ 1172 አሽከርካሪዎች ከመጠን በላይ አልኮል ጠጥተው ሲያሽከረክሩ መገኘታቸውን የገለጸው ፖሊስ 14695 ከፍጥነት ወሰን በላይ እንዲሁም ከ1171 አንድ ደግሞ ምንም አይነት መንጃ ፍቃድ ሳይኖራቸው ሲያሽከረክሩ ተገኝተው ተገቢው እርምጃ ተወስዶባቸዋል ብለዋል። በአደጋውም በሰዎች ህይወትና አካል ላይ ከደረሰው ከፍተኛ ጉዳት በተጨማሪ በህዝብና በመንግስት ንብረቶች ላይም ጉዳት እንደደረሰ መሆኑን ገልጾ፣ በተለይ ትራፊክ ፍሰቱን ለማሳለጥ እንዲያስችል ታቅዶ በርካታ ወጪ ወጥቶባቸው በለሙ የኮሪደር ልማት ስራዎች ላይ አደጋው እየተባባሰ መምጣት ተጠቁሟል። ለአብነትም የቦሌ ኤርፖርት መንገድ ልዩ ትኩረት ተሰጥቶት ከለሙ መንገዶች አንዱ መሆን የገለጸው ጠቅላይ መምሪያው ሆኖም በግዴለሽናትና በተለይም አልኮል ከመጠን በላይ ጠጥተው ሲያሽከረክሩ በነበሩ አሽከርካሪዎች መንገዱን ለማስዋብ በተተከሉ የውበት ዛፎች፣ በከፍተኛ ወጪ በተሰሩ የኤሌክትሪክ መስመሮችና ንብረቶች እንዲሁም በሌሎች የልማት ስራዎች ላይ ከፍተኛ ጉዳት እየደረሰ መሆኑንም አመላክተዋል። ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ ሃያ ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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

ወደ ውጭ ዜናዎች እናልፋለን። የትራምፕ አስተዳደር በናይጄሪያ ወታደራዊ እርምጃ ለመውሰድ ማቀዱን ሀገሪቱ እንደማትቀበል አስታወቀች። የናይጄሪያ መንግስት ትራምፕ ከሰሞኑ ወታደራዊ እርምጃ ወስዳለው በሚል ያስተላለፉትን ዛቻ ምላሽ ሰጥቷል። የትራምፕ አስተዳደር በናይጄሪያ ወታደራዊ እርምጃ ለመውሰድ ማቀዱንና ሀገሪቱን ለሃይማኖት ነፃነት ልዩ ስጋት ያለባት ሀገር በማለት መሰየሙ ከናይጄሪያ መንግስት ጋር ከፍተኛ ተቃውሞን አስከትሎበታል። ፕሬዚዳንት ዶናልድ ትራምፕ ክርስቲያኖች በናይጄሪያ ስጋት ተጋርጦባቸዋል በማለት የመከላከያ ሚኒስቴር ለወታደራዊ እርምጃ እንዲዘጋጅም አዘዋል ተገልጿል። የሀገሪቱ መንግስትን በፍጥነት እርምጃ የማይወስድ ከሆነ ለናይጀሪያ የሚሰጠው እርዳታና ድጋፍ እንደሚያቆሙ ትራምፕ ዝተዋል። በምላሹም የናይጀሪያው ፕሬዚዳንት ቦላቲኒቡ የትራምፕ ገለጻ ብሔራዊነትን፣ አንድነትን የሃይማኖት ነፃነትና መቻቻል የጋራ ማንነታችን አደጋ ላይ የሚጥል ነው ሲሉ ምላሽ ሰጥተዋል። አሜሪካ ከዚህ ቀደም ናይጀሪያን በ2020 በተመሳሳይ የክስ ዝርዝር ውስጥ አስገብታት የነበረ ቢሆንም በ2023 ማንሳቷን አልጀዚራ ዘግቧል። የናይጄሪያ ጸጥታ ቀውስ ብዙ ገጽታ ያለው ሲሆን የቦኮ ሀረም ታጣቂዎች የአርብቶ አደር ግጭቶችና መገንጠል የሚሹ ቡድኖችን ያጠቃልላል ተብሏል። ከቅርብ ጊዜያት ወዲህም በክርስቲያኖች ላይ የሚሰነዘሩ ጥቃቶች ዓለም አቀፍ ትኩረትን የሳቡ ሲሆን በተመሳሳይ በሰሜኑ የናይጄሪያ ክልል የሚገኙ ሙስሊም ማህበረሰቦችም አብዛኛው ተጎጂዎች መሆናቸውን ዘገባው አክሏል። በመጨረሻም በሮም የሚገኝ የመካከለኛው ዘመን ግንብ በከፊል ተደርምሶ በሰዎች ላይ ጉዳት ማድረሱ ተገለጸ። በሮም በመካከለኛው ዘመን የተገነባው ግንብ ፈርሶ የአንድ ሰራተኛ ህይወት ማለፉንና ሌሎች ሰዎች ሆስፒታል መግባታቸውን ባለስልጣናት አስታውቀዋል። በዚህ አደጋ ህይወቱን ያጣው ሰራተኛ የሮማኒያ ዜጋ መሆኑን የሮም የውጭ ጉዳይ ሚኒስቴር አረጋግጧል። በተጨማሪም በአደጋው ከተጎዱ ሌሎች ሰዎች ውስጥም አንደኛው በከባድ ሁኔታ ላይ ነው ተብሏል። አሁንም ግንቡ ከዚህ የበለጠ ሊፈርስ ይችላል የሚል ስጋት ቢፈጥርም የነፍስ አድን ቡድኖች ሰው አልባ አውሮፕላኖችን በመጠቀም የጠፉ ሰዎችን ለመፈለግ ተሰማርተዋል ተብሏል በሮም በብዙ ከሚጎበኙ ቱሪስት ስፍራዎች አንዱ የሆነው ይህ የመካከለኛው ዘመን ግንብ ለብዙ አመታት ባዶና የተተወ ነበር ብሏል ቢቢሲ የሮም አቃቤ ህግ ጽፈት ቤት በበኩሉ በጉዳዩ ላይ ምርመራ መፈቱን አስታውቋል የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ የነፍሰ አድን ስራው ሳይጠናቀቅ ማንም ሰራተኛ ወደ ቤቱ መግባት አይችልም ሲሉ ትእዛዝ ሰጥተዋል ጠቅላይ ሚኒስትሯ በይፋዊ የኤክስ ገጻቸው ላይ ባሰፈሩ ጽሁፍም በአደጋው ህይወታቸውን ላጡና ጉዳት የደረሰባቸው ሰዎችና ለቤተሰቦቻቸው መጽናናትን እመኛለሁ ብለዋል ድብድብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል። እዚህ ስፍራ ከአልጋው ላይ ገደም ከኳሱ ጋር ትግል ከሽዋዥጎ ጋር ጩኸት ጀልባ ይኮተታል። ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ፣ ይፈራው ይመለሳል። አንዳንዱ ለነፍሱ የሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና፣ የወጣቶቹ ትዕይንት ድብርት ለሳቅ ቦታውን የሚለቀበት ስፍራ የማታው ካንፋየር የፍየሉ ጥብስስ ጨፈራው ሲደራ ማዱ አሻግሮ አማትሮ ቢያዩት የማይጨርሱት ሐይቅ ዋኝቶ የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ የምሽት ጨረቃ አዋፋትና አበባ ሌላ ድምቀት ሌላ ዓለም ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርግ ግባሻ ሸመኔት ተባብለው ተቀጣጥረውበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብሎ አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም አዋሳ ላንጋኖ ለሽርሽር ሄጄ አየውሽ ተባብለውበታል። ይህ ወርቃማው የላንጋኖ ሐይቅ ላይ ስንጣልለው የነጩ ቤተመንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ኖቴታ መሪና ቢች ሪዞርት ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖች ነበሩ ዜናዎቹ ዶዳ እናንተ እያደረስኩ አብሬያቸው ቆየሁት ሀብታማ እያልሁ ነበርኩኝ። ሰናይ ቀን።